ሰላም፣ ጤና ይስጥልኝ ውድ አድማጭ ተመልካቾቻችን ከኦሮሚያ 11 ሰሞነኛ አማርኛ መረጃዎችን አሰናርተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው ያንቱ አብዲ አብሬያችሁ እቆያለሁ። በምስራቅ ሸዋ ዞን ቦሴት ወረዳ መምህራን ደሞዛቸው በህገወጥ መንገድ እየተቆረጠ መሆኑን ገለጹ። መምህራኑ በተለያዩ ምክንያቶች ደሞዛችን በመንግስት እየተቀነሰ ነው ብለዋል። ቀድሞውኑ የመምህራን ደሞዝ አነስተኛ መሆኑን የሚናገሩት መምህራኑ የሆኖ ሳለ ደሞዛቸው በተለያዩ መዋጮዎች ያለ ፍቃዳቸው እየተቆረጠ መሆኑን ጠቅመዋል። መምህራኑ ደሞዛቸው በተለያዩ ምክንያቶች በመቀነሱና ና በዋጋ ንረት ምክንያት ለከፍተኛ ችግር እየተዳረግን ነው ብለዋል። በተለያዩ መዋጮ ደሞዛቸው ለምን እንደሚቆረ ሲጠይቁ ጉዳዩ ወደ ፖለቲካ እንደሚዞርባቸው ተናግሯል። በጉዳዩ ላይ የቦሴት ወረዳ ትምህርት ቢሮን ለማግኘት ያደረግነው ሙከራ አልተሳካም። አስተያየታቸውን እንዳገኘን የምናሳውቅ ይሆናል። ከባህል እና ስነ ምግባር ባፈነገጠ አስነዋሪ አለባበስ ለህዝብ የታዩ ተጠርጣሪዎች በቁጥጥር ስር ዋሉ። ከሀገራችን ባህል እና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች በቁጥጥር ስር መዋላቸው ተሰምቷል። ተጠርጣሪዎቹ በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህል እና ስነ ምግባር ባፈነገጠ አኳኳን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ መታየታቸውን ፌዴራል ፖሊስ ገልጿል። ፖሊስ እነዚህን ግለሰቦች እንዲሁም ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀረቡ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ መጀመሩን ገልጿል። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉም ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ የሶስተኛው ሀገራዊ ጠቅላላ ምርጫ ድምፅ መስጫ ቀን ግንቦት 24 2018 መሆኑን አስታወቀ። በዚህ የቦርዱ የጊዜ ሰሌዳ መሰረት ድምፅ የሚሰጠው ሰኞ እለት ይሆናል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 2018 ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች መዝገባ ከጥር አንድ እስከ የካቲት 1 2018 እንደሚሆን አስታውቋል። ሌላ የጊዜ ሰሌዳ ያሳያል። ቦርዱ የአመራሮችን መዝገባ በተመለከተ በቴክኖሎጂ ራስን በራስ ማስመዝገብ ከጥር 15 እስከ መጋቢት 7 2018 የሚካሄድ ሲሆን የመራጮች ምዝገባ ደግሞ ከየካቲት ሰባት እስከ መጋቢት 7 ለአንድ ወር እንደሚካሄድ ተገልጿል። በሳዑዲ ዓረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ሚኒስቴሩ አስታወቀም። በሳዑዲ ዓረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። እስካሁን ወደ ሀገራቸው የተመለሱ ኢትዮጵያውያን ቁጥር 27722 መድረሱንም ሚኒስቴሩ ገልጿል። በዚህ ሳምንት ውስጥ በተደረገ ስምንት በረራ 28 ጨቅላ ህጻናትን ጨምሮ 2269 ወንዶችና 314 ሁለት ሴቶች ወደ ሀገራቸው መመለሳቸውን ሚኒስቴሩ ገልጿል። በሳዑዲ ዓረቢያ በአስቸጋሪ ሁኔታ ውስጥ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑና ታዳጊ መሆናቸው ተገልጿል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ መሆኑን ተናግሯል። መስከረም አምስት 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያን ወደ ሀገር መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ባወጣው መግለጫ አስታውቋል። የህንድ ጠቅላይ ሚኒስትር ናሬንድራ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ ነው ተባለ። ጉብኝቱ የህንድ ልማት አጋርነትና በአፍሪካ ተሳትፎ ለማጠናከር ያለመ ነው ተብሎ አለ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ይጎበኛሉ ተብሎ እንደሚጠበቅ የህንዱ ዜና አውታር ዘግቧል። ጉብኝቱ በህንድ ጠቅላይ ሚኒስትር ከ10 ዓመት በኋላ ወደ አፍሪካ ቀንድ የሚደረግ የመጀመሪያ መሆኑ ተጠቁሟል። ናሬንድራ ሞዲ ለሁለት ቀናት ቆይታ ታሳስባት ፊንፊኔ የሚገቡ ሲሆን በመቀጠል ወደ ጆርዳንና ኦማን በመቶች የሚቆጠሩ ደግሞ እስካሁን ደብዛቸው ጠፍተዋል ተብሏል። ባሳለፍነው ሳምንት በማላካ ስትሬት ላይ በተከሰተ ያልተለመደና ኃይለኛ አውሎ ንፋስ ከ100 ሺህ በላይ ቤቶች ወድመዋል ተብሏል። ይህም በደቡብ ምስራቅ ኤሽያ ሀገራት ክፍሎች ከባድ ዝናብና የመሬት መንሸራተት አስከትሏል። የኢንዶኔዥያ ጎርፍ በቅርብ ሳምንታት ውስጥ ኤዥያን ካጠቁ በርካታ የአየር ሁኔታ ክስተቶች አንዱ ሲሆን በስሪላንካ፣ ታይላንድ፣ ማሌዥያና ቪትናም ቬትናም የሟቾች ቁጥር ወደ ሁለት ሺህ እየተጠጋ መሆኑም ተነግሯል። በመጨረሻም በሱዳን መዋዕለ ሕጻናት ላይ በደረሰ የድሮን ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተገለጸ። ም በሱዳን ደቡብ ኮርዶፋን ግዛት በምትገኘው ካሎጌ ከተማም በመዋዕለ ሕጻናት ላይ በደረሰ ድሮን ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተመላክቷል። ዝርዝሩ እንደሚከተለው ይቀርባል። በሱዳን በመዋለ ሕጻናት ላይ በደረሰ የድሮን ጥቃት 33 ሕጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተገለጸ። በሱዳን ደቡብ ኮርዶፋን ግዛት በምትገኘው ካሎጊ ከተማ በመዋለ ሕጻናት ላይ በደረሰ የድሮን ጥቃት 33 ሕጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተመላክቷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ጥቃቱን መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጽ አለ። አርኤስኤፍ እስካሁን ስለ ጥቃቱ የሰጠው መረጃ አለመኖሩ ተመላክቷል። ባሳለፍ ነው ሳምንት አርብ በዳርፎር ግዛት በሚገኝ ገበያ ላይ የሱዳን ጦር የድሮን ጥቃት ፈጽሟል ሲል አርኤስኤፍ ከሶ ነበረ። በገበያው አቅራቢያ ማለትም በአድሬ የቻድ ድንበር ላይ የነዳጅ ማከማቻ ይገኛል። ያለፉት ሶስት አመታት በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የቀጠለው ጦርነት አገሪቱን ለከፋ ቀውስ ዳርጓል። ለሱዳን ጦር ቅርበት ያለው የውጭ ጉዳይ ሚኒስተር እንዳለው በመዋዕለ ሕጻናቱ ላይ በድሮንና በሚሳኤል ሁለት ጊዜ ጥቃት ተፈጽሟል ብሏል። እርዳታ ለመስጠት ወደ መዋለ ህጻናቱ ያቀኑ የህክምና ባለሙያዎችና ንጹሐን ዜጎች ላይም ጥቃት መድረሱን አስታውቋል። ህጻናት በግጭት ወቅት ኢላማ መሆን እንደሌለባቸው በመጥቀስ ሁሉም ወገኖች ይህንን መሰል ጥቃት እንዲያወግዙ ዩኒሴፍ አሳስበዋል። የሱዳንን የእርስ በርስ ጦርነት እየዘገበ የሚገኘው ሱዳን ዋር ዊኒተር እንደዘገበው በዚህ ጥቃት ሳቢያ ንጹሐን ከመገደላቸው በተጨማሪ ገበያ ላይም ውድመት ደርሷል ብሏል። በዳርፉር ስለተፈጸመው ጥቃት የሱዳን ጦር እስካሁን የሰጠው መረጃ አለመኖሩ ተመላክቷል። የሱዳን መዲና ካርቱም እና ዳርፉር የሚገኙበት ሰሜን ኮርዶፋን፣ ደቡብ ኮርዶፋን እናም ምዕራብ ኮርዶፋን ዋነኛ የጦርነቱ ኢላማ መሆናቸው ይነገራል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ያያን ተዋብዲ ነበርኩ። በካሜራ በካሜራና ኤዲቲንግ ይፋ አሚን አብሬ ነበር። ቀሪዎቹ የኦሮሚያ ለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተያሰነባበትን። ሰላም